እንኳን ደስ አላችሁ! በመጨረሻ የዲቪ 2026 የመውጫ ቀን ደርሷል። የዲቪ 2026 ወይም ደግሞ ለዲቪ 2026 ማመልከቻችሁን ከኖቬምበር 2 ከ2025 ጀምሮ ስትሞሉ የነበራችሁ በሙሉ በመጨረሻ የዲቪ 2026 የመውጫው ቀን ደርሷል። ይህ የመውጫ ቀን መቼ እንደሆነ አብረን እንመለከታለን በዚህ ቪዲዮ ላይ። እንደምታስታውሱት የዲቪ 2025 ከሞላን በኋላ በነበሩት ጊዜያት፣ በተለይ ደግሞ የወቅቱ የአሜሪካ ፕሬዚደንት ስልጣኑን ከያዘ በኋላ በዲቪ ፕሮግራም ከዚህ በኋላ አሜሪካ መግባት ቀርቷል፣ ዲቪ ፕሮግራም ከዚህ በኋላ አይስተናገድም እና ሌሎች በጣም በርካታ የሆኑ ወሬዎች በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ሲዘዋወሩ ሰምተናል፣ ሲወሩ ሰምተናል እንደዚሁም ተመልክተናል። ሆኖም ግን በመጨረሻ የዲቪ ፕሮግራም ማለትም የዲቪ 2026 ፕሮግራም ላይ ተካፍላችሁ የነበራችሁ ሞልታችሁ የነበራችሁ በሙሉ የመውጫው ቀን አሁን ደርሷል ማለት ነው። መቼ እንደሆነ አብረን እንመለከታለን። ታዲያ የዲቪ ፕሮግራም ላይ ሞልታችሁ ከነበራችሁ የያዛችሁትን ኮንፈርሜሽን ነምበር እስካሁን ይዛችኋል። ይሄ በጣም አስፈላጊና ወሳኝ የሆነ ነገር ነው። ከዚህ በተጨማሪ ታዲያ እንደደረሳችሁም ይሆን እንዳልደረሳችሁ በዲቪ ፕሮግራም ላይ እንዴት ነው ቼክ ማድረግ የምትችሉት? እንዴት ነው በየትኛው ፎርም ገብታችሁን መመልከት የምትችሉት? በጣም ብቸኛውንና ኦፊሻል የሆነውን የዲቪ ፕሮግራም መመልከት የምንችልበትን ዌብሳይት አብረን ከፍተን እንመለከታለን ማለት ነው። ከዛ ውጭ ምንም አይነት ነገር ላይ ቼክ ማድረግ የማይቻል መሆኑን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። ምክንያቱም ብዙዎች ዲቪያችሁን፣ ውጤታችሁን እኔላችሁ ሊሏችሁ ይችላሉ በተሳሳተ ዌብሳይት ላይ ገብተው የተለያዩ አይነት ብሮቻችሁንም ኢቭን ሊበሏችሁ ይችላሉና በጣም ጥንቃቄ እንድታደርጉ ከወዲሁ ደግሞ ላስታውሳችሁ እወዳለሁ። ለማንኛውም ዛሬ እንዴት ነው የዲቪ ፕሮግራም ቼክ ማድረግ የምንችለው ማለትም ደርሶናል ወይስ አልደረሰንም ስለዚህ ይህንን ቼክ ማድረግ የምንችልበትን ዌብሳይት አብረን ገብተን እንዴት ቼክ ማድረግ እንደምንችልና ምን ምን ነገሮችን እዛ ላይ መሙላት እንዳለብን አብረን እንመለከታለን። ከዚህ በተጨማሪ ደግሞ ሌሎችን ነገሮች የመውጫው ቀን መቼ ነው እና ሌሎችም ነገሮችን ይዤላችሁ ቀርብ ያለው ማለት ነው። ይህን ቪዲዮ እስከመጨረሻው ድረስ እንድትከታተሉት በዚህ አጋጣሚ ግብዣን አቀርባለሁ። ይህን ቻናል ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። እንደምታውቁት የኢንፎቴንመንት የዩቱብ ቻናላችን ትምህርታዊ የሆኑ እንደዚሁም ደግሞ እንደዚህ መሰል መረጃዎች የሚተላለፉበት የዩቱብ ቻናል ነው። ስለዚህ ሰብስክራይብ አድርጉ። ነገ ይቅርታ፣ ከነጎዲያ ቅዳሜ ከምሽቱ አምስት ሰዓት ጀምሮ ደግሞ በላይቭ ስትሪም ላይ እንገናኛለን ማለት ነው። በጣም በርካታ ጉዳዮችን እናነሳለን ብዬ ተስፋ አደርጋለሁ። ለማንኛውም አሁን ወደ ቪዲዮ እሺ እንግዲህ እንደነገርኳችሁ የዲቪ 2026 ውጤት መውጫው ቀን ደርሷል። ቀደም ሲል እንደነገርኳችሁ ነው። ዲቪ 2026 መቼ ነው የሚወጣው የሚለውን አብረን እንመለከታለን ማለት ነው። በዚህ በኢንፎቴመንት ቻናል ላይ እንደዚህ ያሉ መረጃዎች እንደሚተላለፉ ቀደም ብዬም ገልጽ የላችሁ ነበረ። ስለዚህ ዛሬ ባለፈው እንደምታስታውሱት ከተወሰኑ ወራት በፊት ስለ ዲቪ ፕሮግራም አሞላል በስልካችን እንዴት መሙላት እንደምንችል የገለጽኩበትን ቪዲዮ ታስታውሱ ይሆናል። ይሄ ከስድስት ወራት በፊት የተለቀቀ ቪዲዮ ነው። ስለዚህ አሁን ደግሞ ልክ ያን ጊዜ እንዴት እንደምንሞላ እንደገለጽኩላችሁ ሁሉ ዛሬ ደግሞ የመውጫው ቀን ደርሷልና እንዴት ነው ውጤታችሁን መከታተል ወይም ማወቅ የምትችሉት የሚለው እንመለከታለን። ከዛ በፊት ደግሞ የዲቪ ፕሮግራም ሞልታችሁ ከነበራችሁ የመውጫው ቀን መቼ እንደሆነና እስከ መቼ ድረስ ብቻ ቼክ ማድረግ እንደምትችሉ አብረን እንመለከታለን ማለት ነው። ከዚህ በተጨማሪ ደግሞ የዲቪ ፕሮግራማችሁን ሞልታችሁ ከነበረ የተሰጣችሁ ኮንፈርሜሽን ነንበር አለ። ይሄ ኮንፈርሜሽን ነንበር ምን አይነት ኮንፈርሜሽን ነንበር ነው የሚለው እንመለከታለን እና የግድ መያዛችሁ ደግሞ በጣም አስፈላጊ ነው። ምክንያቱም ይሄ ኮንፈርሜሽን ነምበር ከሌላችሁ ምንም ዋጋ የለውም ማለት ነው። ለማንኛውም ዛሬ እነዚህ እነዚህ ነገሮች አብረን እንመለከታለን ማለት ነው። በድጋሚ መልካም ቆይታ እንዲሆንላችሁ እመኛለሁ። ስለዚህ አሁን የዲቪ መውጫው ቀን ከግንቦት ሶስት ጀምሮ እስከ መስከረም ሰላሳ ባለው ጊዜ ቼክ እንድታረጉ ከግንቦት ሶስት ጀምሮ ይለቀቃል ውጤት ማለት ነው። ስለዚህ ከግንቦት ሶስት ጀምሮ ውጤታችሁን ቼክ ማድረግ ትችላላችሁ። እርግጥ ነው ዛሬም የዚህ የመውጫውን ቀን ያው ግንቦት ሶስት ቢሆን ኮንፈርሜሽን ነምበራችሁን አስገብታችሁ በትክክለኛው ዌብሳይት ላይ መመልከት የምትችሉበት አጋጣሚ አላችሁ። ግን በኦፊሻል በሆነ መልኩ ግንቦት ሶስት ጀምሮ ግን የዲቪ ውጤታችሁን መመልከት

ስለዚህ ከግንቦት 3 እስከ መስከረም 30 ብቻ ውጤታችሁን መመልከት እንድትችሉ ፍቃድ አግኝታችኋል ማለት ነው። ይህም ማለት የአሜሪካ መንግስት በዚህ ጊዜ ብቻ ነው የዲቪ ውጤትን መመልከት የሚቻለው የሚለውን ነገር ይፋ አድርጓል፣ ዜና ይፋ አድርጓል ማለት ነው። ስለዚህ ዲቪ 2026ን ከጥቅምት 2025 ጀምሮ ስትሞሉ ከነበራችሁ ከጥቅምት 2025 ጀምሮ ስትሞሉ ለነበራችሁ በሙሉ የዲቪ ውጤታችሁን መመልከት የምትችሉበትን ብቸኛ ዌብሳይት እንመለከታለን። ቀደም በመግ በመግቢያ ላይ እንደገለጽኩላችሁ ደግሞ በጣም ጥንቃቄ ማድረግ ያለባችሁ ብዙዎች አሁን በዚህ ሰዓት ላይ ልክ ዲቪ በምንሞላበት ሰዓት ላይ በጣም በርካታ የሆኑ የተለያዩ አይነት ኢንተርኔትን እናስጠቅማለን የሚሉ ሰዎች የዲቪያችሁን እንሙላላችሁ በሚል ገንዘባቸውን የተበሉ በጣም በርካታ ሰዎች አሉ። እርግጥ ነው ይሄም ሆኖ ትክክለኛም የሆኑ ደግሞ በትክክለኛው መንገድ ዲቪዎችን በኦንላይን ሲሞሉ የነበሩ የተለያዩ አይነት ባለሙያዎች እንደነበሩም እናውቃለን። ግን የተወሰኑ ሰዎች ደግሞ የብዙዎችን ገንዘብ በልተዋል፣ ዲቪል ሆናላችኋለን በሚል ማለት ነው። ሌላው ትልቁ ነገር ደግሞ በጣም ጥንቃቄ ማድረግ የሚገባቸው ነገር ኮንፈርሜሽን ናምበራችሁ ለማንም የሚሰጥ ነገር አይደለም። ስለዚህ አንዳንዶች ምን አይነት ሁኔታ ውስጥ ገብተዋል። ኮንፈርሜሽን መንበራቸውን እዛው የሞሉላቸው ኮንፈርሜሽን መንበራቸውን የቀየሩባቸውም ወይም የተቀየረባቸውም ሰዎች እንዳሉ ተመልክተናል። ስለዚህ እንደዚህ አይነት ነገሮች ከዚህም በፊት ነበሩ። ስለዚህ ወደፊትም ቢሆን ይሄ ዲቪ ፕሮግራም እስካለ ድረስ እና እንሙላላችሁ ብለው እናንተ እውቀቱ የለንም ብላችሁ የምታስቡ ከሆነና ለሌሎች የምታስሞሉ ከሆነ በጣም ጥንቃቄ የምታደርጉት ነገር ኮንፈርሜሽን ነንበራችሁ ለሌላ ሰው በፍጹም በፍጹም መስጠት የለባቸውም። ስለዚህ ኮንፈርሜሽን ነንበራችሁ መቀበላችሁን የራሳች መሆኑን በደንብ መመልከት ይኖርባቸዋል። ምክንያቱም ሲሞን ላላችሁ እዛው ሆናችሁ ፊት ለፊት ማየት እና የተሰጣችሁን ኮንፈርሜሽን ወይም ደግሞ እዛ ላይ የሚያሳያችሁን ኮንፈርሜሽን ነምበር ራሳችሁ መያዝ እንዳለባችሁ እዚህ ላይ ልታስተውሉ ይገባል። በጣም ጥንቃቄ የሚያስፈልገው ነገር ነው። ምክንያቱም የእናንተን ኮንፈርሜሽን ነንበር ቀይረው ይወስዱባቸዋል። ከዛ በኋላ ለሌሎች ኮንፈርሜሽን ነንበሮችን እየቀየሩ እየሰጡ ገንዘብ የሚበሉ ስላሉ ማለት ነው። ለማንኛውም ይሄ እንዳለ ሆኖ ትክክለኛ የሆነውን የዲቪ ፕሮግራም ስታተሳችንን ቼክ ማድረግ የምንችልበትን ኦፊሻል የሆነ ዌብሳይት ደግሞ እንመለከታለን። በነገራችን ላይ እዚህ ላይ ሌላው ላስታውሳችሁ እና በደንብ በድጋሚ ልነግራችሁ የሚፈልገው ነገር ራሳችሁ ቤታችሁ ሆናችሁ በስልካችሁ ሚሆን በኮምፒውተራችሁ የራሳችሁን ውጤት ማየት ትችላላችሁ። ኮንፈርሜሽን ነንበራችሁ እጃችሁ ላይ እስካለ ድረስ ማየት መኖርም ያለበት ነገር ነው። ስለዚህ ራሳችሁ የትም ሳትሄዱ ምንም አይነት ክፍያ ሳትከፍሉ ከፍሉ ራሳችሁ በቤታችሁ ኮምፒውተር ካላችሁ በኮምፒውተራችሁ ኢንተርኔት ከፍታችሁ ከሌላችሁ በስልካችሁ ደግሞ ኢንተርኔት ከፍታችሁ የ ዲቪ ፕሮግራም ውጤታችሁን ቼክ ማድረግ ትችላላችሁ። ስለዚህ ምንም በጣም ቀላል ነው። ይህን ቀላል የሆነ መንገድ ደግሞ እንዴት ማድረግ እንዳለባችሁ ዛሬ በዚህ ቪዲዮ ላይ አስመለክታችኋለሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ለማንኛውም አሁን ወደ ጉዳዩ ወደ ዋናው ጉዳይ ስንገባ፣ እሺ እዚህ ጋ ትክክለኛውን እንዴት ነው ማየት የምንችለው የሚለውን እንመለከታለን። በነገራችን ላይ የኤሌክትሮኒክ ዳይቨርሲቲ ቪዛ ይላል ዩ ኤስ ዲፓርትመንት ኦፍ ስቴት ዶት ጂኦቪ የሚል ትክክለኛ ወይም ኦፊሻል የሆነ ዌብሳይት አለው። የአሜሪካ መንግሥት የዲቪ ፕሮግራምን የሚያስተናግድበት ማለት ነው። ስለዚህ አሁን መግባት የምትችሉት እዚህ ላይ ነው ማለት ነው። ከዚህ ውጭ ያሉ ሌሎች አይነት ዌብሳይቶች ላይ ገብታችሁ ቼክ ለማድረግ ብትሞክሩ ወይም ደግሞ ሌሎች ቼክ እናርግላችሁ ቢሏችሁ እንኳን መስማት የለባችሁም ስለዚህ ትክክለኛውና ዲቪያችንንም ስንሞላ የሞላው ነው በዚሁ ዌብሳይት ተጠቅመን ስለሆነ አሁንም ስታተሳችንን ቼክ የምናደርገው በዚሁ ዌብሳይት ላይ ነው ማለት ነው ስለዚህ ይህንን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው ከዛ በኋላ ቼክ ስታደረጉት እዚህ ጋር ቴንኪው ይላል። የ2026 ኢንትራንስ ስታተስ ቼክ ነው። በነገራችን ላይ እነዚህ በአብዛኛው የዲቪ ፕሮግራም ቼክ ስታተስ ወይም ስታተሳችሁን ቼክ የምታደረጉበት የሚሆን የምትሞሉበትም ፎርሞች በአብዛኛው ተመሳሳይ ናቸው። ከባለፉትም አመቶችም ይሆን አሁንም ወደፊት ከሚቀጥሉትም ጊዜያትም ቢሆን ለማንኛውም ይሄንን ማወቅ ይኖርባቸዋል። ስለዚህ እስቲ ስታተሳችንን እንዴት ቼክ እንደምናደረግ ላሳያችሁም እዚህ ቼክ ስታተስ የምትላለች እዚህ ጋር እንደነገርኳችሁ ዲቪ ኢንትራንስ ስታተስ ቼክ ይላል። ከዛ እዚህ ጋር ክሊክ ደ ሊንክ ቢሎ ቱ ቼክ ዲቪ 2026 ንዲቪ 2025 ኢንትራንስ ስታተስ ይላል። ይህ አሁን የእኛ 2026 ነው ቼክ የምናደርገው። ስለዚህ እዚህ ጋር አንድ ጊዜ ቼክ ስታተስ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ ልክ እንደዚህ ስታደርጉ ዌልካም የሚል ይቅርታ ዌልካም የሚል ነገር ይመጣላቸዋል። ኢንትራንት ስታትስ ቼክ ኢንስትራክሽንስ የሚላለ ፕሊስ ቢ ሹር ቱ ሃቭ ተ ኢንትራንስ ኮንፈርሜሽን ነምበር፣ ላስት ፋሚሊ ኔም፣ ን የር ኦፍ በርዝ ቱ ቼክ ኢንትራንት ስታትስ ኦንላይን ይላል። ስለዚህ ኢንትራንት ስታትስ ቼካችንን ወይም ደግሞ ስታትሳችንን ቼክ ለማድረግ እነዚህ ነገሮች ያስፈልጋሉ። አንደኛ ኮንፈርሜሽን ነምበራችን ያስፈልጋል፣ የኢንትራንስ ኮንፈርሜሽን ነምበር። ሌላው ደግሞ የፋሚሊ ኔማችን፣ የሞላነውን የፋሚሊ ኔም። የፋሚሊ ኔም ማለት የመጨረሻው ወይም የአባታችን የአያታችን ስም ማለት ነው። በሌላ አባባል ለምሳሌ እኔ ፋሲል ነኝ፣ ፋሲል ተክሌ ገብሬ። ስለዚህ ገብሬ የሚለው የአያቴ ስም ማለት ነው። ሌላ ምንም አይነት ግራ እንዳይገባቸው የሚል ነው። ሌላው ደግሞ የኢር ኦፍ በርዝ። አሁን እዚህ ጋም ሌላ ስህተት እንዳይፈጠር ማድረግ ያለባችሁ የተወለዳችሁበትን ዓመተ ምሕረት በፈረንጅ ዓመተ ምሕረቱን ብቻ ነው እዚህ ጋ ማስገባት ያለባችሁ። ስለዚህ እንዴት ነው እነሱ የሚሞሉት የሚለውን አብረን እንመለከታለን። ስለዚህ እዚህ ጋ ኮንፈርሜሽን ናምበራችሁ ያስፈልጋል። የላስት ኔም ወይም ደግሞ የፋሚሊ ኔም ያስፈልጋል። ከዛ የኢየር ኦፍ በርዝ ወይም የተወለዳችሁበት ዓመተ ምሕረት ያስፈልጋል። ሌላ ቀን ወር ምናምን መሙላት አይጠበቅባችሁም ማለት ነው። ከዛ ኮንቲኒዩ ይላል። ለዚህ ጋ ኮንቲኒዩ የሚለውን አንድ ጊዜ ትነኩታላችሁ። ከዛ ኮንቲኒዩ የሚለውን ስትነኩት እንግዲህ ይሄ ነው። በጣም ቀላል ቀላል የሆነ ነገር ነው። ምንም ሌላ የምታደርጉት ነገር የለም። ስለዚህ እዚህ ጋር ኮንፈርሜሽን ነምበራችሁን እዚህ ጋር ታስገባላችሁ ማለት ነው። ኢን ደ ስፔስ ቢሎ ታይፕ ዘ ኮንፈርሜሽን ነምበር ዛት ዋዝ ጊቨን ዌን ዩ አፕላይድ። ስለዚህ አፕላይ ስታደርጉ የተሰጣችሁን ኮንፈርሜሽን ነምበር እዚህ ባዶ ቦታው ላይ አስገቡ። በቃ ምንም ሌላ ነገር የለም። ግን አንዳንድ ጊዜ ምን ሊከሰት ይችላል? እዚህ ጋር ኮንፈርሜሽን ነምበራችሁን ልትረሱ ትችላላችሁ። ስለዚህ ምናልባት የምትረሱ ከሆነ ፎርጎት ኮንፈርሜሽን ነምበር የሚል ወይም ኮንፈርሜሽን ነምበርን ረስቸዋለሁ የሚል እዚህ ጋር አንድ የምትመጣላችሁ ነገር አለች። እሷን አንድ ጊዜ ክሊክ ታረገውታላችሁ። ከዛ አሁን እዚህ ጋር የ2025 ነው የሚላችሁ። እዚህ ጋር ግን አዘር ስ የሚለን አዘር ይር ልክ አሁን እዚህ ጋር ትነግሩት አዘር ይር የ2026 ም ብላችሁ ልትሞሉ ትችላላችሁ። እርግጥኔ እስካሁን ሙሉን ቼክ አድርግ አላደረኩትም፣ ግን ያው ግልጽ ነው ይሄ እዚህ ጋር ፊት ለፊት ማለት ነው። ይሄ እዚህ ጋር ፋሚሊ ኔም የሚላል ፈርስ ኔም። አሁን እዚህ ጋር የምትሰጧቸው ነገሮች ያን ጊዜ የሞላቸዋቸው ናቸው መሆን ያለባቸው። ስለዚህ ይሄ ሁሉ የሚያገለግለው ለምንድን ነው ኮንፈርሜሽን ነምብራችሁን ረስታችሁት ከሆነ እንኳን ያንን ኮንፈርሜሽን ነንበራችሁ ሌሎች በሞላችኋቸው ነገሮች አምጥቶ እንዲሰጣችሁ የሚያደርግ ስለሆነ ነው። ስለዚህ ኮንፈርሜሽን ነንበራችሁን ረስታችሁ ከሆነ በዚህ መሰረት እነዚህ ሙሉ ለሙሉ ያን ጊዜ ዲቪ የሞላችሁባቸውን የሞላችኋቸውን ፎርሞች ወይም እዚህ ጋር መጠይቆችን እዚህ ጋር መልሳችሁ ትሞላላችሁ። ከነዛ ውጭ መሆን አይችልም። ሌላ ነገር አዲስ ነገር መሙላት አትችሉም። እዚህ ጋር ሁሉንም ነገር ትሞላላችሁ ከዛ በኋላ ሰብሚት ትሉታላችሁ ማለት ነው። ከዛ ቼክ አርጎ ኮንፈርሜሽን ነምበራችሁን ይሰጣችኋል ማለት ነው። ሌላው እዚህ ጋር እንደነገርኳችሁ ላስት ኔም ወይም ደግሞ ፋሚሊ ኔም ያስፈልጋል ወይም የአያታችሁ ስም ያስፈልጋል። ምክንያቱም ያን ይቅርታ ያን ጊዜ ዲቪ ስንሞላ የሙሉ ስም ነው የተጠየቅ ነው የመጀመሪያ ስም ወይም የራሳችን ስም ማለት ነው። ሚድል ኔም ወይም ደግሞ የአባታችን ስም፣ ከዛ ደግሞ የፋሚሊ ኔም ወይም ደግሞ ላስት ኔም የሚባለው የአያታችን ስም ተጠይቀን ነበር። ስለዚህ እዚህ ጋር ይሄንን ላስት ኔም ወይም ፋሚሊ ኔማችሁን ትሞላላችሁ ማለት ነው። አስታውሱ ያን ጊዜ በሞላችሁበት መንገድ ነው መሙላት ያለባችሁ። ከዛ ውጪ ምንም አይነት ተጨማሪ ነገር መጨመር አይቻልም። ከዛ በኋላ ቅርታ፣ ድምፅ ትንሽ እየተቆራረጠ ነው። ሌላው እዚ ጋ መጨረሻ ላይ የምትሞሉት ዓመተ ምህረት የተወለዳችሁበትን ዓመተ ምህረት ብቻ አሁን እዚ ጋ ዋይ ዋይ ዋይ ዋይ እያለ አራት ዋይ ፊደሎች ነው የጻፈላችሁ ይሄ የተባለበት ወይም እዚ የተቀመጠበት ምክንያት ዓመተ ምህረቱን አራቷን ቁጥር ለምሳሌ 1980 ከሆነ 1980 1990 ከሆነ 2000 ከሆነ አራቱን ዲጂቶች እዚህ ጋር ነምበሮች እንድትጽፉ ነው ሌላ ምንም አይነት ነገር የምትሞሉት ነገር የለም ከዛ በኋላ እዚህ ጋር ግን የምትሞሏቸው ካራክተሮች አሉ እነዚህን ካራክተሮች ትሞሉና ሰብሚት ትሉት አላችሁ ማለት ነው ስለዚህ በዚህ መንገድ ነው ይህንን ማድረግ የምትችሉት ማለት ነው ስለዚህ ይህንን ካደረጋችሁ በኋላ በሚሰጣችሁ መሰረት እየሄዳችሁ ኮንፈርም ታደርጋላችሁ ወይም ስታተሳችሁን ቼክ ታደርጋላችሁ ማለት ነው እንደዚህ ካደረጋችሁ ነው ትክክለኛ የሆነውን ወቶላቸዋል ወይም ደርሷቸዋል ወይስ አልደረሳቸውም የሚለው ማየት የምትችሉት በዚህ መንገድ ነው። ኮንፈርሜሽን ነምበራችን ምን አይነት ቁጥሮች ሊኖሩት ይችላሉ፣ ምን አይነት ሊሆን ይችላል የምትሉ ከሆነ እንደዚሁ እንደዚሁ በሃይላይት ላሳያችሁ። ኮንፈርሜሽን ነምበር ማለት ምን አይነት እንደሆነ እዚህ ጋር አስቀምጨዋለሁ። እዚህ ጋር ኮንፈርሜሽን ነምበር የሚባለው እዚህ ጋር ኮንፈርሜሽን ነምበር የሚባለው ያው ልክ በእንደዚህ መንገድ ነው የሚቀመጥላችሁ። ስለዚህ ይሄ ኮንፈርሜሽን ነምበር ነው ማለት ነው። ስለዚህ ልክ እንደዚህ ነው። ይሄንን ስክሪን ሻት አድርጋችሁ አስቀምጡት ይላል። እንደውም እሱ ራሱ ያን ጊዜ ስትሞሉ አይታችሁት ከነበረ። ስለዚህ እንደዛ ነው ማድረግ ያለባችሁ። ለማንኛውም በዚህ መንገድ የዲቪ ውጤታችሁን በቀላሉ ማየት ትችላላችሁ። ከግንቦት 3 ማለትም ከመጭው ቅዳሜ ጀምሮ ዛሬ ግንቦት አንድ ነው። ነገ አርብ ግንቦት ሁለት ነው። ከግንቦት 3 ከቅዳሜ ጀምሮ ስታተሳችሁን ቼክ ማድረግ ትችላላችሁ። ስታተሳችሁን ቼክ ለማድረግ ትክክለኛውና ብቸኛው ዌብሳይት ይህ የዩኤስ ዲፓርትመንት ኦፍ ስቴት የሆነው ትክክለኛ የሆነው ዌብሳይት ይሄ ብቻ ነው ማለት ነው። ይህ ዌብሳይት እንደምትመለከቱት ቀደም ሲልም እንዳስመለከትኳችሁ ደግሞ ዩኤስ ዲፓርትመንት ኦፍ ስቴት የሚል ወይም ደግሞ ዲቪ program.state.gov የሚለው ብቸኛው ኦፊሻል ዌብሳይት ነው። ከዛ በተጨማሪ ኮንፈርሜሽን ነምበር ያስፈልጋችኋል። የአያታችሁ ወይም የፋሚሊ ኔም የሚያስፈልጋችኋል። ከዚህም በተጨማሪ የተወለዳችሁበት ዓመተ ምሕረት ዓመተ ምሕረቱ ብቻ በፈረንጆች አቆጣጠር ማለት ነው፣ ወይም ኢሮፓያን አቆጣጠር እሱ ያስፈልጋችኋል። ከዛ ውጪ ምንም አይነት ነገሮች አያስፈልጓችሁም። ስለዚህ በምትጠየቁት መሰረት የምትጠየቁትን ነገር ብቻ በመሙላት የዲቪ ስታተሳችሁን ቼክ ማድረግ ትችላላችሁ እንግዲህ ዲቪ ለሚወጣላችሁ እንኳን ደስ አላችሁ ለማለት እወዳለሁ አስቀድሜ። ስለዚህ ይሄንን ነገር ማየት ትችላላችሁ ማለት ነው። ስለዚህ ከዛ ውጪ ግን በማንኛውም አይነት ነገር እንዳትጭበረበሩ በዚህ አጋጣሚ መልሼ ደጋግሜ ላስታውሳችሁ እወዳለሁ። ቪዲዮዌ ይህንን ይመስል ነበር። ይሄን ቲፕ ለመስጠት ነው ይሄን ቪዲዮ የሰራሁበት ምክንያት። ስለዚህ ወደ ቅዳሜ ከምሽቱ 5 ሰዓት ላይ በላይቭ ስትሪም ላይ እንገናኛለን። ይሄ የኢንፎቴመንት የዩቲዩብ ቻናሌ ነው እኔ ደግሞ ፋሲል ነኝ በሌላ ቪዲዮ ደግሞ ተመልሰን እንገናኛለን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ እንደዚሁም ለጓደኞቻችሁ ሼር አርጉላቸው መልካም ቆይታ